ኢየሱስ ክርስቶስ የጌቶች ጌታ ብለን ነው የምናመልከው። አንድ ዋጭ ልጅ ታመልኩታላችሁ ወይ? አዎ፣ ወንድ ልጁን ነው የምናመልከው። እኔ ወደዚያ ነው የሚጠሩኝ። አዎ፣ ወደ ኢየሱስ ነው እናምልክ። ወንድ ልጅ እንዳመልክ ወንድ ልጅ ወንድ ልጅ እንድታመልክ አታፍም። እንደ ወንድ ልጅ አምልክ ስትለኝ እሱ የፈጠራቸው መላእክት እንኳ ሚካኤል ወይ ገብርኤል ወንድ ናቸው ወይ ሴት ናቸው ተብሎ መች ይገለጻል? መንፈሳዊ ፍጡራኖች ስለሆኑ እንዴት አምላክ ወንድ ይባላል ታዲያ? ዒሳ ሰው ስለሆነ አይደለም እንዴ? ወንድ ልጅ የተባለው ደግሞስ? ምን ይሠራለታል ይሄ መሳሪያው? ለእኛ የተፈጠረው ለሁለት ነገር ነው። ውሃ ከጠጣህ በኋላ ልትሸናበት ነው። ካልሆነም አላህ የደነገገውን ተፈጥራዊ ሕግ ትዳር በመመስረት ራስህን ልታስደስትበት፣ ልታረካበት ነው። ሌላ ሚና የለውም። አምላክ ውሃ ጠጥቶ ሸና አይባልም ወይ፣ ትዳር መስርቶ እራሱን አስደስተም አይባልም። ይሄ ለአምላክ የማይገባ ባህሪ ከሆነ የዒሳ ጾታ ወንድ መሆኑ ሰውነቱን አይጠቅምም ወይ እናንተ እንደምትሉት እኛን ሊያድነን ሰው ሁኖ ነበር በዛ ሰዓት የመጣው ከተባለ ይሄ አንድ አምላክ ራሱ ማለት ነው። ሰው ሆኖ ከመጣ ታዲያ አምላክ ሰው በነበረበት ጊዜ አምላክ የት ነበር? ነው ጥያቄ።